እነርሱም ዘንድ የቅዱስ ሚናስን ሰውነት ከወሰዱ በኋላ በመርከብ ውስጥ ሳሉ ፊታቸው እንደ ከይሲ አንገታቸው እንደ ግመል ያሉ አውሬዎች ከባህር ወጥተው አንገታቸውን ወደ ሚናስ ሥጋ በዘረጉ ጊዜ ከሰውነቱ እሳት ወጥታ እነዚያን አራዊት አቃጥላቸዋለች። ሰማዕቱ ቅዱስ ሚናስ በመጀመሪያ ከስም ትርጓሜው ስንነሳ በሶሪያ ቋንቋ ማር የሚለው ቃል ቅዱስ የሚል ትርጉም ሲኖረው ለወንድ የሚሰጥ ቅጥያ ሲሆን ለሴት ደግሞ ማርታ ወይም ደግሞ ቅድስት ማለት ነው። ቅዱስ ሚናስ ከእናቱ አውፌሚያ እና ከአባቱ አውሶዴዎስ ልዩ ስሙ ኒቆስ ሻቲ በተባለ መንደር በ276 ዓ ም ተወለደ። እናቱ አውፌሚያ ልጅ ባለመውለዷ ታዝንና ትጨነቅ ነበር። ወደ ቤተ ክርስቲያንም ስትሄደ እናቶች ልጆቻቸውን ሲያቆርቡ ስታይ በማልቀስ ፈጣሪዋን ልጅ እንዲሰጣት ትለምን ነበር። እግዚአብሔርም የልመናዋን ቃል ሰምቶ ወንድ ልጅን ሰጣት። አባቱ አውሶዴውስ የናይል ዴልታ አስተዳዳሪ የነበረ ሲሆን ለሕዝቡ ባለው ፍቅርና ሐዘኔታ እንዲሁም በትክክለኛ ፍርድ ሰጭነቱ በአካባቢው ሰው ተወዳጅነትን ያተረፈ ሰው ነበር። አውፌሚያም እግዚአብሔርን የምትፈራ ባለቤቷን በሚፈጽማቸው ቀና ምግባሮች ሁሉ ከጎኑ ሆና የምትደግፈውና የምታበረታታው ሴት ነበረች። እነርሱም ቅዱስ ሚናስን የቤተ ክርስቲያንን ትምህርት በስፋት አስተማሩት። በአስራ ሁለት ዓመቱ አባቱ ሲያርፍ፣ ከሶስት ዓመት በኋላ እናቱ አርፋ ቅዱስ ሚናስ ብቻውን ቀርቷል። ከዚህም በኋላ መኳንንቱ አባቱን ይወዱት ስለነበረ በአባቱ ፈንታ ምስፍንናን ሾሙት። ዲዮቅልጥያኖስ ክርስቶስን በካደ ጊዜ ቅዱስ ሚናስ ሹመቱን ትቶ ወደ ገዳም ገብቶ ተጋድሎን ጀመረ። ከዕለታት ባንዳቸው ቀን ሰማይ ተከፍቶ ሰማዕታትን የብርሃን አክሊል ሲቀዳጁ ተመለከተ። ከዚህ በኋላ ወደ ከተማ ተመልሶ ስለ ክርስቶስ አምላክነት መሰከረ። መኮንኑ ቅዱስ ሚናስ በወገን የከበረ መሆኑን ያውቃልና ብዙ የሹመት ቃል ኪዳን ቢገባለትም ከክርስቶስ ፍቅር ሊለይ እንደማይችል ነገረው። ያን ጊዜም ብዙዎች ስቃያትን አደረሱበት። ስለሰለቸው ራሱን በሰይፍ እንዲቆርጡትም አዘዘ። ኅዳር 15 ቀንም የሰማዕትነት አክሊልን ተቀዳጀ። የሰማዕታት አክሊል ሲቀዳጅ ከሰማይ ሚናስ ንዑድ ክቡር ነህ ከልጅነትህ ጀምሮ የቅድስናን ሕይወት በመምረጥ ሦስት አክሊላትን ሰጥቼ አለው። አንደኛው ስለ ቅድስና፣ ሁለተኛው ስለ ብቸኝነትህ፣ ሦስተኛው ስለ ሰማዕትነትህ የሚል ድምፅ ከጌታችን ሰምቷል። ከዚህም በኋላ መኮንኑ የቅዱስ ሚናስ ስጋ ወደ እሳት እንዲጣል ቢያደርግም እሳት ፈጽሞ ስጋውን ሊነካት አልቻለም። ምእመናን ስጋውን ወስደው ባማሩ ልብሶች ገንዘው አኖሩት። የመሪውጥ አገር ሰዎች ሰራዊት ሊያከማቹ ስለወደዱ ምልጃው ይረዳቸው ዘንድ የቅዱስ ሚናስን ሰውነት ወሰዱ። እነርሱም ዘንድ የቅዱስ ሚናስን ሰውነት ከወሰዱ በኋላ በመርከብ ውስጥ ሳሉ ፊታቸው እንደ ከይሲ፣ አንገታቸው እንደ ግመል ያሉ አውሬዎች ከባህር ወጥተው አንገታቸውን ወደ ሚናስ ስጋ በዘረጉ ጊዜ ከሰውነቱ እሳት ወጥታ እነዚያን አራዊት አቃጥላቸዋለች። ሰዎቹም ይህንን አይተው በእጅጉ ተደንቀዋል። ወደ እስክንድሪያ ደርሰው ስራቸውን ፈጽመው ወደ ሀገራቸው በሚመለሱበት ጊዜ የቅዱስ ሚናስ ስጋ ከእርሳቸው ጋር ሊወስዱ ወደው በግመል ላይ በጫኑት ጊዜ ግመሉ ከቦታው የማይነሳ ሆነ። ሁለተኛ ሌላ ግመል ቢጭኑ እርሱም የማይነሳ ሆነ። እስከ ዛሬ ድረስ የቅዱስ ሚናስ ሥዕል ሲሳል እነዚህ ግመሎች አብረው ይሳላሉ። እነርሱም ያ ቦታ እግዚአብሔር የፈቀደለት ቦታ መሆኑን አውቀው የከበረ ስጋውን በዚያ አኖሩት። ከዚያም ታላላቅ ቤተ ክርስቲያንን አነጹለት። ሰኔ 18 ቀን ቅዳሴ ቤቱ ተፈጽሞ ብዙ ድንቆች ተደርገዋል። ቅዱስ ሚናስም የተጓዦችና የነጋድያን ጠባቂ፣ የህሙማን ፈዋሽ በመባል ይታወቃል። ብዙ ህመምተኞችም የከበረ ስጋውን በመንካት ብዙ ፈውስን እያገኙ ይገኛሉ። ዛሬም ድረስ የዚህ የከበረ ቅዱስ ስጋ በዚያ ቦታ አለ። የኢትዮጵያውያን ሊቃውንትም ይህንን ቅዱስ ብዙ ብዙ በማለት አመስግነውታል። ለምሳሌ አባ ጊዮርጊስ ዘጋስጫን ብናይ፣ የክርስቶስ ምርጥ ጭፍራ፣ ከገንዘብ ይልቅ ጽድቅን የመረጠ እንደ ምሳሌው እንደ ጨረቃ ለደመና እንደ ፀሐይም ብሩህ ለሆነ ለሚናስ ሰላምታ ይገባል በማለት አመስግነውታል።